ግልጽ ሳደረግላችሁ ለእሱ ያለኝ አመለካከት የፍቅር ነው። በቃ አፍቅር ያለው ማለት ለእሱ ያለኝ ስሜት በጣም ተቀይሯል። ኖራለው አፍቅር ያለው ጀሚል፣ እንዲ አዩ ምን እየሆንሽ ነው? ለዚህ ነው የጠራሽኝ? ተረጋጊ ጀሚሉ፣ ላስረዳ የማልቀይረው የማለውጠው ላንተ ያለኝ እኔ ፍቅር ቃላት የለኝም፣ ግን አምሮኝ ይኖራል ያንተ ለታ እስከ መቃብር

በጣም የተለየ ነው ካወኳቸው እስከዛሬ ወንዶች በጣም የተለየ ነው። ያው ባለፈውን በሰራነው ቪዲዮ ተጨቃጭቀን ጓደኛችን ፕራንክ በሰራናት ቪዲዮ በሱ እነሱ ፕራንክ አድርገው ሊያስቡት ይችላሉ። እኔ ግን የምሬ ነበረ። አላቅም የዛ ሰዓት ብነግረው ደስ ይለኝ ነበር፣ ግን አልቻልኩም። ዛሬ ግን ግድ መሆን ስላለበት መናገርም ስላለብኝ ዛሬ ነግረዋለሁ። እሱ እንደዚህ አይነት ነገር ባያስብም መናገር ስላለብኝ ነግረዋለሁ። ምንም ይበለኝ እስቲ አላቅም፣ ጨንቆኛል። ደውዬለት አለው እየመጣ ነውና፣ እኔ እንጃ ግራ ገብቶኛል ሁሉም ነገር እና ዛሬ ይሄንን እንደማፈቅረውና እንደምወደው ነግሬው ሚቀበለኝ ይመስለኛል። ትንሽ ቢከብደውም ለመቀበል ይቀበለኛል ብዬ አስባለሁ። እኔ እንጃ በጣም ጨንቆኛልም፣ ፈርቻለው። ምን እንደምል ግራ ገብቶኛል፣ እና ደውዬለት እየመጣ ነው ብሎኛል። እስቲ ሚለኝን እና ቤተሰቦች ሲቆይብኝ ጊዜ ቦታም ቀይር ያለው እሱም እየመጣ ነው። እስቲ የሚለውን አብረን እንሰማለን። ብቻ በጣም ጨንቆኛል። ምንድነው ምንድነው፣ እንደዚህ አጣድፈሽ የጠረሽኝ? በሰላም ነው። አስጨነቀ። አዎ ምንድን ነው ደግሞ? አንቺ ካሜራ ጀምርሽ እንዴ? አንድ የምነግርህ ጉዳይ አለ። ለዛ ምንድን ነው የምነግርህ ጉዳይ ማለት እንደና ነው። ታኒ እንደና ነሽ አንቺ? አልሐምድሊላሂ አጣደፍኩ። እሺ፣ ካሜራ ለምንድን ነው ያልሺው? አይ፣ በሰላም ነው የሆነ ጉዳይ ነው። ነው ከካሜራ ውጭ መራት አትፈልግም? እችላለሁ ግን እና ማወቅ ስላለብኝ ነው ያው እነሱ ሞቅ ስላለባቸው ነው። ምንድን ነው? ሰላም ነው። አልሐምዱላ ረስቤት አልምዱላ አንተ ጋዳ ናቸው ነው ስለሆነ ብዬሽ ነው እኮ። ምንድን ነው ታዲያ? በዚህ ሰዓት አይደለም። የሆነች ነው ግን ተቀያየርሽ ማለት ምን ሆነሻል? ችግር ተፈጥሯል እንዴ? ቤት አልሐምዱላ ሁሉም ሰላም ነው። እና ምንድን ነው ዋናው የፈለግኩ ምንድን ነው፣ የተፈጠረ ነገር አለ? ሁሉም ሰላም ነው እኮ ምንድን ነው ታዲያ። እሺ አስጨነቅሽኝ እኮ። የፈለግኩማ ለሆነ ጉዳይ ነበረ፣ ለሆነ ጉዳይ ምንድን ነው? እሺ ቆይ፣ ትደብቅኛለሽ? ከዚህ በፊት ለምን ስልክ ላይ መናገር ትችይ ነበር? አይ በአካል ነገር ስለፈለክ ነው፣ በስልክ የሚወራ ነገር አይደለም፣ ለዛ ነው እና እንዴት ብዬ እንደምነግርህም ስለከበደኝ ነው። ስትልስማሽ ምንድን ነው? ቆይ ችግር አለ ወላሂ። አረ ሁሉም ሰላም ነው ወላሂ፣ ሁሉም ሰላም ነው። ምን ትጨናነቅ፣ ምንድን ነው ወላሂ። ጀማል ምን ብዬ እንደምነግርህ አላውቅም። ሁሉም ነገር እየከበደኝ ነው። እንዲህ ነው ብዬ ልነግርህ ማለት ነው እንዲህ ማለት ምን ማለት ነው ምንድን ነው የከበደች ነገር የሚስተካከል ነገር አይደለም አረ ሀዩ እያስጨነቅሽኝ ነው ምር ምን ሆነች ነው እስ ተናገሪ በቃ አይ ስለ ግራ ገብቶኝ ነው እንዴት ብዬ እንደምናገር እንዴት ብዬ እንደማስረዳ አራዩ በእናትሽ፣ ምንድን ነው እሺ? በአላህ ማለት እኔ ምንድን ነው ምንድን ነው ይናከለ ስለፈራው እኮ ነው ማለት። ለምንድን ነው ምርቅሽ? የተፈጠረ ነገር አለ እኮ፣ ለምንድን ነው በእርግጥ ይከብዳል። እኔ እናንተ ከተገናኘ ቅርብ ጊዜ ነው፣ ግን ከተገናኘንበት ሰዓት ጊዜ ጀምሮ ለአንተ ያለኝ ስሜት በጣም የተለየ ነው። እንዲ ማለት ማለት ጀሚል ይሁለን አላቅም፣ በቃ ለአንተ የተለየ ስሜት ነው ያለኝ። አፍቅር ያለው ጀሚል፣ እንዲ አዩ፣ ምን እየሆንሽ ነው? ለዚህ ነው የጠራሽኝ? ተረጋጋ፣ ይልቆኝ

ቀልዱን ትተሽ ቁም ነገሩን ነገር፣ እየቀለሽ ነው። እየቀለድኩ አይደለም፣ አይደለም ቁም ነገሩን እየነገርኩ አንዴ፣ ቆይ። ላንተ እኔ እንደዚህ መሆን ምን ችግር አለው? አንቺ አቀልጂ፣ በእናትሽ የምር አቀልጂ? እንዴ፣ ኧረ ጀሚሌ፣ ነው ሀቁ ነው የምነግረህ፣ ወላሂ ሀቁ ነው የምነግረህ። ይኸውልሽ የምታወሪው ቁም ነገር የለሽም። እኔ ነው በቃ እንደዚህ ነው አንተ ለኔ የምታናገረኝ ማለት ነው። ሌላ ነገር የለሽም? ጀሚል እንደዚህ ነው በቃ። ለዚህ ነው የጠራሽኝ? ቆይ ሌላ ለምን ነው? ቆይ እንዴ አንቺ ቆይ፣ እንዴት ነው የምታስቢው? እሺ እኔ ወድጄ ነው። ቆይ ምን ላድርገው ጀሚል? እኔ በቃ ወድጄሃለሁ፣ ምን ላድርግ? ስሚማ እንዴት ነው? ከመጀመሪያው ነው አንቺ እንደዚህ ማሰብ ጀመርሽው? በቃ ከተገናኘን ከተገናኘን ስንት ጊዜ ይሆናል? ቅርብ ጊዜ እኮ አይደለም ተገናኘን ነው። ቅርብ ጊዜ እኮ ነው። ከተገናኘን ወር እኮ አልሞላ ነው። እንዴት ነው አንቺ ወር ባልሞላ ጊዜ እንደዚህ አይነት ነገር። አላውቅም አላውቅም። አይ እያስመሰልሽ ነው። ይኸውልሽ ወይኔ ጀሚላ፣ አላህን ፍራ። ካሜራውን አቁም። ለምን አቁም? ካሜራውን አታቁም። ይኸውልሽ የምታወሪውን ነገር በቃ በግል አውሪ። እኔ ከዚህ በኋላ ምንም ነገር በካሜራ ፊት ማውራት አልፈልግም። እንዲህ ማይሆን ቀልድ ቀልጃለሽ እንዴ? ማይሆን አይደለም። በቃ እኔ ልቤ ነው እኔ ነገርኩህ ያለሁት። ቆይ አንዴ ሊረጋጋ ቆይ፣ ጀሚል፣ ለምንድን ነው እንደዚህ የምታስጨንቅኝ? ቆይ ራሴን እያመመኝ ነው። አይዮ አታሳምኝ። በቃ ይኸውልሽ አንድ ነገር ልጠይቅሽ። ሲሚ ለምንድን ነው የፈለግሽ? አራላንፍራ ደጋግሜ እንዳወራ አታድርገኝ። በቃ ወድጄአለሁ ጀሚል፣ ደጋግሜ እንዳወራልህ ነው በቃ ወድጄአለሁ። ከመቼም ጀምሮ በቃ ከተገናኘን ቀን ጀምሮ በቃ ያለኝ የመለካት በጣም የሰው ልጅ ወር ሁለት ቀን አንድ ቀን ይላል እንደ ፍቅር ሲይዝ። ቆይ ጀሚል፣ ምን እየሆንክ ነው? አንቺ እየቀለሽ መሆን አለበት። አየሁ እንደ ሴሪየስ ሆነሽ እያወራሽ እኮ ነው እንዴ? ይኸውልሽ፣ ምንድን ነው ያሰብሽው? ፍራንክ ልታደርጊ ነው ያሰብሽው? ወይኔ በአላህ እ ጀማል በአላህ እያሰመምከኝ ነው እኔ። እሺ ቆይ አንዴ፣ እኔ እንደዚህ አይነት ወሬ መስማት አልፈልግም። አዩ ማለት ይሄ ቀልድሽ እንትተሽ የምታወሪው ነገር ካለ፣ በእንደዚህ አይነት ነገር ይቀልዳል? ቆይ በራሴ፣ እንዴት እንደዚህ ይቀልዳል ነው የምሬ ነው ወድጄሃለው በቃ ጀሚል ምን ማድረግ ይችላል እኔ ቆይ እሺ እንዴት ሊሆን ይችላል ምን ማድረግ ይችላል እኔ ቆይ እንዴት ሊሆን ይችላል አላውቅም በቃ የሰው ልጅ እኮ አስቦበት ፈልጎ አይደለም ፍቅር የሚይዘው አይደል እንዴ ምን ላድርግ እኮ ምን ማለት ነው እኔ እና አንቺ ሳን የተዋወቅን ገና ቅርብ ጊዜ ነው የተገናኘ ነው አንድ ወር አልሞላንም እንዴት ነው በዚህ ፍጥነት ፍቅር ያዘኝ ምናምን ኧረ አንቺ ሼም ነው ወላሂ ምን አይነት ወሬ ነው የምታወሪ ፍቅር ቀንና ጊዜ ይጠይቃል ንገረኝ እስቲ ከመጀመሩ ነው ፍቅር ጊዜ ነው። እንዴት ነው ፍቅር ሊይዝሽ የሚችል አውቄሃለሁ ከዚህ በላይ እንደ ሳትይኝ ነኝ። እንዴት ነው ከማታውቂው ሰው ጋር ፍቅር የሚይዝሽ? ለምን እንደዚህ ነው የምታናገረኝ? በቃ ሁሉ ነገር ስነግርህ እንደዚህ ነው የምታናገረኝ? እኔ የምታወሪው ነገር ምንም ሊገባኝ አልቻለም። ምንም ቁም ነገር እያወራሽ አልመሰለኝም። እሺ እንዴት ብዬ ልንገርሽ እየጮኩ ልንገር፣ እንደማፈቅር እንደምወድ፣ እሱ ነው የምትፈልገው? ከዚህ በላይ ምን ብዬ ልንገር? ቆይ፣ ቀልድ ቢሆን ኖሮ እስካሁን ፍራንክ ነው። እኔ ነኛ ጥፋተኛው፣ በቃ አንቺን መቅረቤ ጥፋተኛው እኔ ነኝ። ምን ላርግስ? ሲቆይ ጀሚል፣ ምን ማድረግ እችላለሁ እኔ? ቆይ ካጠገብሽ መሆኔ ነው እንዲህ እንድትሆኝ ያደረገሽ

ከዚህ ጋር አይገናኝም። እኔ በዚህ ሰዓት እንደዚህ ነገር ማሰብ አልፈልግም። እሺ፣ እኔ ፍቅር ማይዝ ኃጢያት ነው አይደለ አይደል? ተጠያቂ ነኝ አይደለ? እኔ ካንተ ፍቅር ስለያዘ አ ስጀምር ምንም ማይሆን ነገር እያወራሽ ነው። ይሁን ነገር የማይሆን ነገር ነው በቃ እንደዚህ አይነት ነገር አታስበይ። ምንንም ማይሆን አባክሽን፣ ማይሆን እኔ እንደዚህ አይነት ነገር ማሰብ አልፈልግም። በይሳት እንደዚህ አይነት ነገር በቃ እንድትነግሪኝም እንድታወሪኝም አልፈልግም። እኔና አንቺ በቃ እንደ ህክማ ነው ማይሽ እንደ ጓደኛዬ ነው ማይሽ። በቃ ከተገናኘን ቅርብ ጊዜ ነው ማግዝሽ ነገር ካለ አግዝሻለሁ። ግን እንደዚያ አይነት ነገር የምታነሺ የምታነሺ ከሆነ ድጋሚ አንገናኝም። ትንሽ ምን ላድርግ? ግን አንተ ነጥቼ ምን ነው ጓደኝነታችን የሚያቆራርጥ ነገር እያወራች ነው። በቃ እኔ ስለ አቃተኛ አይደል እንዴ ላንተ መናገር ነው የመረጥኩት። እኔ ንገረኝ። እሺ አትፈልግኝም ነው ማለት እንድንገናኝ? ምናምን አትፈልጊም ነው እህ እሺ። ምን ላድርግ? ምን ላድርግ? እሺ፣ እንዴ፣ ይኸውልሽ፣ አዩ እኔና አንቺ እንድንገናኝ ነው አያልፈልግሽም አትፈልግም? ለምን አልፈልግም? ስለምፈልግ አይደል ምደውልልህ? እኔ ከዚህ በኋላ በቃ እኔ አልፈልግም እንድደውይ፣ በቃ አልፈልግም። በቃ ይሄ ነው ጀሚል፣ ይሄ ነው ያንተ ንግግር። በቃ ጨረስክ። ይሄ ነው ንግግር ከኔ ጋር ምንም ይቅርታ ማረግልህ ነገር አይደለም። እንዴት እንዴት ነው የምታናገረኝ? ቆይ ፍቅር ስለያዘኝ ጥፋት ኃጢአት ነው አይደል? በቃ ሰዓቱና ጊዜው ምንድን ነው? ቆይ ምን ማ አልገባኝም። ምንድን ነው? ለምን ዛሬ አንገናኝም? በቃ የሰው ልጅ እኮ ከወደደ ወደደ ወደደ ነው አይደል? እንደ እህቴ እንደ ጓደኛዬ ነው የማይሽ። እኔ እንደዚህ ነገር አላስብም። እሱን ነው የምትፈልገው፣ አንቺ እሱን ማወቅ ነው የምትፈልገው። በቃ እሱን መናገር ካለብኝ በግል እነግርሻለሁ ስለ እንደዚህ አይነት ነገር። ግን አሁን ላይ በጭራሽ ከአንቺ እንደዚህ አይነት ነገር አልጠብቅም፣ በጭራሽ ማለት ነው። ሀዩ በቃ ይሄን እንደዚህ ነው የምታናግረኝ? ይ ሚል ዘሚል የልቤን አውጥቼ ስለነገርኩ መደበቅ ነበረብኝ። ደብቄ እኔ ብቻ መሰቃየት ነበረብኝ። ንገረኝ። ደግሞ እስከ መቼ ደብቄው እኖራለሁ? እኔ ምን ያንሰኛል? ቆይ ንገረኝ፣ ትሰማኛለህ? ይኸውልህ ከሂክማ ጋር ስታወራ ደስ አይለኝም። በቃ እውነቱን እንድነግርህ ነው አይደል የምትፈልገው? እኔ ምን ማድረግ እንደማልሆን ማልሆን ሴት እንደሆንኩ እየነገርከኝ ነው የልብኝ ስላወክ ነው እንደዛ ምትለኝ እንደዚህ አይነት ነገር አይደለም አዩ ከዚህ ጋር አይገናኝም እኔ እንደዛ ሰብ አይደለም እኔ አንቺን በጭራሽ እንደዚህ ማሰብ አልችልም ምታውሪው ነገር ምንም ሊገባኝ አልቻለም አዩ እባክሽን ተይ እንደዚህ አይነት ነገር ተይ ምናምን ለምን ነው ምትለኝ ቆይ ምን ይዩንሽ የምርሽ ነው እንደምታለቅሽው አዩ ይውልሽ ከዚህ በኋላ እኔ ጋር እንዳትደውይ አንገናኝም ከዚህ በኋላ ይሁን። ተይኝ፣ በቃ የባክሽን ተይኝ። እኔ አልፈልግም ምንም ነገር። ሰፊና ጥልቅ ነው መውደዴ። እመነኝ ከባህር ይልቃል። ቢወጡት ቢወርዱት ድካም ነው። አትልፋ ማመኑ ይቀላል። የሽምገል አይደለም ከልቤ ያደረውም እውነት እስካሁን ቃላት አይገልጹትም መጠኑን ወድሃለው ስል ስሜቱ በቃታ ታስበው